ሄርሜላ እና እንግዲህ ሩታ ያው ተያይዘውታል። ዛሬ ደግሞ ሄርሜላ ሰውነቱ ዛላ ነው ተጠብሶ የሚበላ በሚል ሙዚቃ፣ ሩታዬ ደግሞ ቀበል አድርጋ የመልስ ምት ውሰጁ ውሰጁ ይሁንልሽ ጤና በሚል ማለት ነው። ለትናንትናው ያው የተናደርሽበት ሩታን አይተሻት አንጠባጥብሽ አለው ብላሻለች። ው እንደ ጅራፍ ጆሮሽን ይዣ ጮሽ አለው አንጠባጥብሽ አለው ብላ እንግዲህ ቀንድ አስበቅላሽ ነው። ትናንትና ከቤቷ እንደ ውሻ አድርጋ አባራረች አይደለ? ሄርሜላ ማለት ነው ምት መሆኑ ነው። ሰውነቱ ዛላ ነው ተጠብሶ የሚባል እባክሽ፣ ተጠብሶ ታዲያ ጠብሰሽ ቢዋ ሩታ እኮ ውሰጅ ውሰጅ ይሁንልሽ ጤና ትናንትናን ብላሻለች እኮ ከእግርሽ ስር ይነጠፍልሽ ውሰጅ ብላሻለች እኮ የትናንትናውን የመልስ ምት መሆኑ ነው። እንደው አይነት አይነው ባለጌ ሴት ነች፣ በእግዚአብሔር ሩታ ሩታ አልኩኝች ሄርሜላ መተባዊ ሴት ማለት ነው። ዘመድ የለሽም እንደው ሴቶች ጓደኛ አይሉሽም ተይ። ውሽምነትም ቢሆን እኮ በድብቅ ነው። እንደዚህ አደባባይ አይን ያወጣ ውሽምነት የለም አላሉሽም። እኔ ለመጀመሪያ ጊዜ ነው የንቺ ውሽምነት አይን ያወጣ መሆኑን ያየት። የእውነት ያንቺ መስመር የዘለለ ሴትነትን የሚያሰድብ ቤተሰብ ካለች ቤተሰቦችን፣ በዙሪያ ሰው ካለሽ በዙሪያ ሰዎችን የሚያሰድብ አይን ያወጣ ሴትነትንሽ ክብርሽን ያረከሽ ሴት ብትኖሪ ሄርሜላ ነሽ። በዚህ ልክስ ከሩታ ጋር ሰውነቱ ዛላ ተጠብሶ የሚበላ ለእኔ ስጭኝ እኔ ልንከባከበው እያልሽ ጭራሽ አይ ያወጣሽ ሴት አንቺን አየው። እኔ ውሽማ ተደብቃ ሚስቱ አየች አላየች አየችን አላየችን ብለው የሰው ባል ሲሰርቁን አንዳንድ ሴቶች፣ ያንቺ ደግሞ በግልጽ ነው። እንዲው እንዴት አይነት አስተዳደግ ብታድጊ ነ ሄረሜላ ብግልጽ ከሚስቱ ጋር በዚህ ልክ መጋተት ጥሩ ነው እንዴ? አይን አውጥተሽ ትናንት ብለሽ ብልሽ ቤቷ ድረስ ይርሽ፣ ዛሬ ደግሞ ሰውነቱ ያማረ ነው ተጠብስ የሚበላ እያልሽ ጭራሽ ከሩታ ጋር በሙዚቃ የመልስ ምት መሆኑ ነው። ለትናንቱ በአንቺ ቤት ያው እንዳለች እንዳታንጠባጥበሽ። የሩታን ጥፊ ያልቀመሽው ያከበረችሽ አንቺን ብቻ ነው ሄርሜላ፣ አርፈሽ ስነ ስርዓትሽን እንደሴት እንደ ሴት ይዘሽ ብትቀመጭ ጥሩ ነው። እምቢ ካልሽ ደግሞ ያው እንዳለችውም እንደ ጅራፍ ታጫውሻለች። በወፈራ አይደለም እሺ። ምን አይነት ባለጌ ናት! በእግዚአብሔር ምንድ ነው ከአብርሽ ውጭ ወንድ የለም የተባልሽ ይመስል በዚህ ልክ ከሚስቱ ጋር ተካሮ መግባት። በዚህ ልክ የአብርሽ ክብር አስከባሪ ሆንሽ። አሁን እኛም ሴቶች ከአንቺ ጋ እኩል ተቆጥረን ሴት እንባላለን እኔ የአንቺ ሴትነት ጭራሽ እንደዚህ ረክሶ ሳይ በጣም ነው የገረመኝ እኔ እኮ ካብርሽ ውጭ ወንድ የለም እንዴ እኔ ሴቶቹ በጣም ነው የሚገርሙኝ ቤተሰቦች ምንድን ነው ካብርሽ ምንድን ነው የሚያስነካችሁ እንዲህ ሙጥጥ ሙጪ እመኚ ነገ ተመልሶ ወደ ሩታ ጋ ይሄዳል ያኔ ደግሞ እንደለመርሽ በትክቶክሽ እንደለመርሽ እያለቀሽ ሆስፒታል ገብተሽም አልቻልኩም ናፍቀህኛል እያልችን እንግዲህ እንደለመሽው በቲክቶክ ሽ እያላዘንሽ እልት መጭብን ለጤናሽ ሽ አይደለም እንዲያደረገሽ። አረ ፈጣሪ ማብረጃ ውን ይስጥሽ። የእውነት የሆነት ታስጠያለሽ። እኔማ አስጠላችኝ። የሄረሜላ እግዚአብሔር ነው የምላቸው ቤተሰቦች፣ በጣም ነው የደበረችኝ። በዚህ ልክ ባለትዳርን መጋተት፣ በዚህ ልክ ከሚስቱ ጋር ተካሮ መግባት ምንድን ነው? ተጠብሶ የሚበላ ሰውነቱ ዛላ ነው ታዲያ? ጠብሰሽ ቢዋ ሩታ ምን ታደርግሽ? ጠብሰሽ ቢዩ፣ አልፈልግም ውሰጂው አለችሽ እኮ ይነጠፈልሽ፣ ከፈለግሽ አለችሽ እኮ። ምን አይነት ዋናት ነ? ምንድን ነው ይህች ሄረሜላና የሚሉሽ ልጅ ግን ማለት ነው? የሆነስ ሰውን አጽያ ታስገቢያለሽ። ክብርሽን ብትጠብቂ ምን አለ? የሴትነት ክብርሽን ብትጠብቂ ምን አለ? አንቺ ሴት ልጅ አይደለሽ? እንግዲህ ነገ እኮ ታገቢያለሽ፣ ነገ ታገቢያለሽ። ያ የምታገቢው ሰው መቼም አብሮሽ መቼም ህልም ይሆንሻል እንጂ አብሮሽ መችም ያንቺ አይሆንም፣ እመኝኝ። ከሩታ ጋ እንኳን ቢፋቶ አብሮሽ አንቺ አይሆንም። ምክንያቱን ለመሰለሽ አብሮሽ ለአንቺም አይሆነውም፣ የረከሽ ሴት ስለሆንሽ፣ የረከሽ ሴት ስለሆንሽ አያገባሽ። ምናልባት ለአንድ ቀን ለሁለት ቀን እኮ አንዳንድ ወንዶች ተጠቅመው እንደሚተውት ለእንደዚያ ነገር ቢፈልግሽ ነው። ምክንያቱም ራሷን ያስከበረች ወንድ ነው ወንድ ሴት ነው የሚፈልገው ወንድ ልጅ። ራሷን ያረከሰች ሴት ወንድ ልጅ አይፈልግም። ለአንድ ቀን ከሆነ ሊፈልግሽ ይችላል ሄረሜላ። ከዛ ውጭ ሩታና አብርሽ ራሱ ቢፋቱ አብርሽ አንችን አያገባሽም፣ እመኝኝ። ምንድን ነው በዚህ ልክ መንዘላዘል? አረ በጣም ነው የሚደብረው። የእውነት በጣም ያስጠላል። ሄርሜላ ቢፈልግሽ እኮ አብርሽ ገና ድሮ ዳንች ይመጣ ነበር። ሩታ አንትቱ እያይሻደን እንዴ ሩታ ጋር ስር እየተመላለሰ እባክሽ ወደ ቤት ተመለሽ እባክሽን፣ ሩታ ናት እንደ ለመነችው፣ እሱ እኮ ነው የሚለምናት። ምክንያቱም ደግሞ ያውቃል እግሩ ቢቀጠን ራሱ እንደ ሩታ አይነት ሴት እንደማያገኝ ስለሚያቅ ነው። አላየሽም እንዴ እግሩ ቢቀጥን አብርሽ እንደ ሩታ አይነት ሴት ስለማገኝ እኮ ነው። እባክሽን ወደ ቤት ተመለሽ፣ የአራስነት ጊዜሽን ስጨርሽ ወደ ቤት ተመለሽ ሩታ እያለ አስር ጊዜ የሚመላለሰው ወደ ይመስልሻል? ሚስቱን ስለሚወዳት ስለሚፈልጋት ነው። አንቺን ግን አይፈልግሽም፣ ለጊዜያዊ ነው። አላየሽም እንደሆነ ሰዓት እንደተወሽ ከዛም አል